ምዕራፍ 3 ሰሎሞንም ለግብጽ ንጉሥ ለፈርዖን አማች ሆነ፤ የፈርዖንን ልጅ አገባ፥ ቤቱንና የእግዚአብሔርንም ቤት በኢየሩሳሌምም ዙሪያ ያለውን ቅጥር ሠርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሠራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሠዋ ነበር። ሰሎሞንም እግዚአብሔርን ይወድ ነበር በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባኦን ዋና የኮረብታ መስገጃ ነበረች፤ እና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሠዊያ ላይ አንድ ሺህ የሚቃጠል መሥዋዕት አቀረበ። እግዚአብሔርም በገባኦን ለሰሎሞን በሌሊት በሕልም ተገለጠለት፤ እግዚአብሔርም ምን እንድሰጥህ ለምን አለ። ሰለሞንም አለ፦ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባርያህ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ፣ እኔን ባሪያህን በአባቴ በዳዊት ዙፋን አንግሰኸኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብህ ስለ ብዛቱም ይቈጠርና ይመጠን ዘንድ በማይችል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውን ይለይ ዘንድ ለባርያህ አስተዋይ ልቡና ስጠው። አለዛማ በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን፣ ባለጠግነትንም፣ የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና፣ እነሆ እኔ እንደ ቃልህ አድርጌያለሁ። እነሆ ማንም የሚመስልህ ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቡና ሰጥቻለሁ። ደሞም ከነገሥታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትና ክብር ሰጥቻለሁ። አባትህ ዳዊት እንደ ሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ ዕድሜህን አረዝመዋለሁ። ሰሎሞንም ነቃ፣ እንሆም ሕልም ነበረ። ወደ ኢየሩሳሌምም መጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መሥዋዕት አሳረገ፣ የደኅንነትንም መሥዋዕት አቀረበ። ለባሪያዎቹም ሁሉ ግብዣ አደረገ። በዚያን ጊዜም ሁለት ጋለመቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፦ ጌታዬ ሆይ፣ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድኩ። እኔ ከወለድኩ ከሦስት ቀን በኋላ ይች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። እርሷም በኩለ ሌሊት ተነስታ፣ እኔ ባሪያ ተኝቼ ሳለው ልጄን ካጠገቤ ወሰደች፣ በብብቷም አደረገችው፤ የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሣ እንሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትኩ፣ እንሆም የወለድኩት ልጄ አልነበረም። ሁለተኛይቱም ሴት ደህነኛው የእኔ ልጅ ነው፣ የሞተው የአንቺ ልጅ ነው፤ እንጂ አንቺ እንደምትይው አይደለም አለች። ይህችም የሞተው የአንቺ ልጅ ነው፣ ደህነኛው የእኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበር። በዚያን ጊዜም ንጉሡ ይህች ደህነኛው የእኔ ልጅ ነው፣ የሞተው ያንቺ ልጅ ነው ትላለች፣ ያችኛይቱም አይደለም፣ የሞተው ያንቺ ልጅ ነው፣ ደህነኛው የእኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ደህነኛውን ሕፃን ለሁለት ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና፣ ጌታዬ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛ ያችኛይቱ ግን ይከፈል እንጂ ለእኔም ለአንቺም አይሁን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ደህነኛውን ሕፃን ለርሷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሡን ፈሩ።